ልጄ አመታ አስቀመጠችብኝ ነው ምለው። ልጁ ደግሞ እኔ ነው የሚመስለው። በቃ ቀይ ነው ምናምን፣ እንዲ ያ ቦቦ ልጅ ይህንን ይመስላል። ቤተሰብ ልጁ ቀይ ነው አላለም። ታዲያ ማን የዘራው ማን እንድሰጡኝ አደረገኝ። የነበረኝ ከዚህ በፊት የነበረኝ ግንኙነት ሰዎች እንዴት ማክበር እንዳለብኝ ስላሳየው፣ እንዳልክ ምን ሆነህ ነው? እረ ወንድሜን አይዞ እን አንተ፣ የሰውን ነገር ማካዳመጥ እንደዚህ ጨልለት ሄዳለ። ምን አስበህ ነው? አረ እንዳልክ እኛ በዚህ ደረጃ አንተ ስታልቅስ ማየት በጣም ነው። በሰው ወሬ ለሰውም እኔ አንተም በብዙ ቦታ ነው የማውቅ ግን ገርሞ ለጠመደ ሰው ጠመደኝ ብላ አታልቅሳ እኔም ብቻ መስሎ ሰው የጠመደኝ ታውቃላችሁ። ለምን ብለህ ለማን ብለህ ዘና ፈታ ሺህ ዓመት አይኖር እነሱ አይኖሩልህ ምን ቸግረህ ገቡበት ነገር ማለት ዋጋ አስከፍላችኋል። በቃ ከዚህ በኋላ በናቲ ተስፋ ታደርግ። ዜሮ ጦ የታጠቁት ዜሮ ጦ ይፈታል የሚባለው ታሪክ ይሄ ነው። አያችሁ፣ ሰከን ማለት ለዚህ ነው ጥቅሙ። ገባችሁ ወይ? ታሪክ ታሪክ እንዲህ ነው። ግልብጥብጥ ይላል። ቁጥር ሁለት ቡቡን አምጥችላቸኋለሁ። ዛይ ናቲ ማለት ናቲና ቡቡ የሚመሳሰሉብኝ ነገር አለኝ። የዋነታቸው እግዚአብሔር በሚያውቀው ከኔ ጋኩም ማርኩኝ እነዚህ ልጆች ማለት ነው ቡቡና ናቲ። ናቲን በፊት መድሃኒ ዓለምን ተኝ ነበር የሚለው ሄሉን ማለት ነው። ስታበሳጨው ተኝ በመድሃኒ ዓለም ተኝ ነበር የሚላት ማለት ነው። የምር ይገርማል። እናትዬ እንደምታየው ሄሉዬ ተወዳለች፣ ግን ግን አላደለ። የስራውን ባህሪ ይሁን ምን ይሁን በቃ ሌላ ህይወት ውስጥ ገብታለች፣ ግን የውሸት ነው ሁንም አረፈደም። ሁለታችሁ ጋርም እውነት የሆነ ፍቅር አለ። አረፈደም፣ ሰዓቱ አሁን ላይ ነው የምትቀራረቡበት። የምትገናኙበትን ጊዜና ወቅት ብቻ ማመቻቸት ነው እንጂ ናቲ ሄሉ አልመሸባችሁ መሆንም። አዎ፣ በጣም ብዙ ነገር አሳልፋችኋል። ብዙ ይሄ ነው ይሄ ነው የማይባል ነገር አልፏል። የማይረሳ ታሪኮች። ሰላም ጤና ይስጥልን፣ ወድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። የናቲ ቤተሰቦች፣ የዳጊ ቤተሰቦች፣ የሄሉ ቤተሰቦች፣ የጨረቃ ፋሚሊ ቤተሰብ ነው ይሄ። ሰብስክራይብ አድርጉ። ሰምታችኋል እና ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ ኢድ እንዴት ነው? ቤተሰብ እንዴት አለፈ? ወደዛ ወደዚህ እያላችሁ እኔ ከቤት የማወጣሁም ዛሬ ከቤት የማወጣሁም በቃ እንዲህ ሰዎችም አልመጡም እስካሁን ድረስ ዛሬ ተመችቶኛል። ፈታ ብያለሁ። እግዚአብሔር ይመስገን። እናንተን ፈታ እንዳላችሁ ተስፋ አለኝ። እንግዲህ የቡቡ ልጅ በዚህ መልኩ የቡቡ ልጅ ይሄ ነው ይሄ ነው እያላችሁ እናንተ ግን፣ የልጁ እናት መ አንድ ቀን እውነት ቡቡ ልጁ ነው ና እናሳድግ እንዳትል ና፣ ማለት ነው ሀይሚ ጉድ እንዳትሆንብን ሰምታችኋል። ሲያምር ልጁ ደግሞ ደግሞ ይሄን ብሩኬ የሚለብሰውን ሱሪ ማለት ነው ይህን የሚመስል ሱሪ ያላት ሀይሚ የብሩኬን ሱሪ ለብሳ ብለው ቲክታክሮች ሲያወሩ ብሰማ ምን ትላላችሁ? ወይኔ እናንተ ሰዎች ምን ችግር አለው ግን? ችግር እኮ የለውም፣ አይደለም ልብሱን ራሱን እየለበሰችው አይደል? እንዲ እኔ ጎንግርም ነው የምትሉ ቤተሰቦች፣ ለማንኛውም ይሄን ይመስላል። ስለ ነውባር ለሚመጣው ዛሬ እንግዲህ ወንድማችን ዳዊት ወንድማችን፣ አይ ቲንክ ዳዊት መስለኛ ባልሳሳስ ዳጊ ነው ዳዊት፣ ዳጊ ነው ወንድሟ ነው ይሄሉ ብቻ እንደዛ ይመስለኛል። ይመስለኛል በደንብ ሲ ባል አርኩስም ስራውን ነው ሲ ያረኩለት፣ በጣም ብዙ ስራ እንደሚሰራ ይሄ ልጅ ነው ማቀው ስሙ ዳዊት ይመስለኛል፣ እንደዛ መሰለኝ ብቻ። አላላቅም እርግጠኛ አይደለሁም። ለምን ሄጄ አላየውም። በቃ በኋላ ይዋለሁ ኦልሞስት። ብቻ እናንተ ፎቶውን አድርጌላችኋለሁ፣ ስለ እሱ ነው ሀሳብ መስጣችሁ ዛሬ። ከብዙ ስራው በጣም የሚያስፈራ የሚያስፈራ ስራ ነበር የሚሰራው። እንግዲህ ብዙ ጊዜ እንደውም እነ ሩታን የሆነ ሰዓት ላይ ወታደራ ሄዶ ኢንተርቪው ሲያደርጋቸው ወይኔ በምን ተገናኙ ከዚህ ሰው ጋር ምናምን በጣም ይህንን ስራ እንዲያውቁም በጣም እንለመነው ነበር። ከዚህ በፊት የሚሰራቸው ስራዎች በጣም በቃ የህይወት አደጋ ላይ ያለ ነበር እና ፍቅረኛሞች ምን ያክል ይዋደዳሉ፣ ከዛ ደግሞ በላው ላይ ተማግጣለች አትማግጥ የሚል አይነት ነበር፣ ድራማ የሚሰራው ከዚህ በፊት ከዚህ በፊት የምታውቁት ከሆነ ማለት ነው። እና ያንን ሁሉ ትቶ ብዙ ኦዲንሶችም በቃ ያስፈራሩ ምናም ምናምን እያለ ሲል፣ ይህንን ስራህን ብትተው ይሻላል ምናም ብለው አስተተውት። አሁን ኖርማሊ የራሱን ላይፍ ና አንዳንድ ኢንተርቪዎች ነው የሚሰራው እና አሁን ላይ በአጋጣሚ ከሄለን ጋር ተገናኘ። ከሄለን ጋር እንግዲህ በተገናኙበት ጊዜ ሄለንም ው ለረጅም ጊዜ ከናቲ ጋር ወርታ ናቲም ደግሞ በመካከል ጠፍቶባት ከዛ ከሄሉ ጋር ተገናኝተው ያው እኔ ራሱ ማለት ለቪዲዮ እስከተገናኙ ድረስ እስኪመስለኝ ድረስ ብዙ ጊዜ በጣም ብዙ ሰው ወይ ዳጊ አንተ አሁን ብለህ ብለህ እሷ ላይ ወደግ ምናምን፣ ያው ያው አበሻ የሚየው መልክ አይደል? አበሻ የሚየው መልክ፣ ቁመና፣ ውፍረት፣ ቅጥነት በቃ እርምጃህን እንደዛ። ሄሉ ደግሞ ቀጭን ናት፣ ጎበዝ ናት። እኔ ጉብዝናዋን በጣም ነው ማደንቅላት፣ በጣም ማለት ነው፣ ሄለም ማለት ነው። እና ሰው ደግሞ በቃ ሁሉ ነገራችሁን፣ ሰውነታችሁን፣ እያንዳንዷ ጥፍራችሁ ሳይቀር ነው ጥርጥር አድርጎ የሚያዩ። እና ከእሷ ጋር ከእሷ ጋር ይሉ ነበር በነገራችን ላይ የሰው ልጅ ማለት ነው ሙሉ አካል ካለው በራሱ ኮንፊደንስ ካለው መድረስ ያለበት ቦታ ይደርሳል ማንም የፈለገውን በኮመንት ምን ትመስላለች ይችማ ምናምን ስላለ ምንም ኮመንቱ እዛው ነው የሚቀረው እንጂ ሄሉ ላይ ወይም ሲስ ላይ ወይ ዳጊ ላይ ተለጥፎ አይቀርም ማንነታቸው የጻወት ሰዎች ናቸው ማንነታቸው እዛ ውስጥ እነሱ ውስጥ ያለው ማለት ነው እነሱ በኋላ ቀር ስለሆኑ ነው በነገራችን ላይ እና ዳጊ ዛሬ በዚህ መልኩ እንግዲህ ከሄሉ ጋር ተገናኝቶ በሚለያይ ሰዓት ብዙ ቲክቶክ ላይ ይረገጥ ነበር ከኔ ጋር ያየሁት ነበር። እንደውም እየተለምን አድርጎ ይሆን ደግሞ እያልኩ ነበር እኔ እና ሄሉ ጋር እንግዲህ፣ ለምን ከዳሃት ይሆን ሄሉ ጋር በሆነ ነገር ተጋጭተው ነው እና ትናንትና፣ እንደውም መቶ ተናግሯል። ይቅርታ ተባብለናል። ስለ ቤተሰባቸው ደስ ይላል። ግን እግዚአብሔርን በጣም ወደድኩት፣ ክብሩ ማለት ነው። እውነት እኔ ክብር ያለው ወንድ ልጅ ደስ ይለኛል። ማለት ቤተሰብ አክብሮ ራሱን የሚያስከብር ወንድ ደስ ይለኛል። እኔ ሄሉ ባታፈቅረኝም እንኳን ከቤተሰቦቿ አባቷ በጣም ያሳዝነኛል ብሎ ነው ያለው። እና በጣም ነው በጣም ነው የተገረምኩት በዚህ አጋጣሚ ማለት ነው። ምክንያቱም በቃ ደስ የሚል ነገር ነው ከቤተሰቦቻቸው እንዲህ መልካም ነገር መስማት። እንጃ ደስ ይላል። አባቷ ይናፍቀኛል ነው ያለው። ሄሉ እንደምታይዋት እንግዲህ ናቲ ጥሏ ሲሄድ ወደ ዳጊጋ አዲስ ስራ ለመጀመር ያው የዩቱብም እንትኑም በቃ ስራው ወንድና ሴት ካልሆነ ያን ያክል ብዙም እይታ አይኖረውም እና በዛ አጋጣሚ ሰውን ብቸኝነት ሲሰማት አንዳንዴ ያለ አይደለ። ውስጣችን በፍቅር ሲጎዳ አንድም ዙሪያችን ሰው ካለ በሱ ለመደበቅ እንሞክራለን። ሁለተኛ ነገር ደግሞ ርቀን ከሀገር መውጣት ወይም መሰደድ ወይም መጠጥ መጠጣት፣ በእንደዚ አይነት ነው። ወንድ መጠጥ በመጠጣት ነው ስሜቱን የሚደብቀው። እንደዚህ አይነት ነገር ሴት ልጅ ደግሞ ወይ ርቃ በመሄድ ወይ በዙሪያዋ ያለውን ሰው በውሸት ማቅረብ፣ በውሸት ሳትወደው ታቀርበዋለች። ያን የነበረችበትን ህይወት ለመርሳት ሳትወደው በግድ ታቀርበዋለች። ሳፈልግ ሆኖ በኋላ ላይ ግን ያው ፍላጎት ይመጣና ማይሆን ነገር ውስጥ ይገባል። ና እንደዚህ አይነት ህይወት ውስጥ የምትሆኑ የሄሉና የናቲ በጣም ያስተምራቸዋል ብዬ የማስበው እውነት ለመናገር ማለት ነው። አሁን አንዱ ጥፋቱ የናቲ በእርግጥ አልተመቸኝም፣ ሰው ሀገር ነኝ፣ ስልክ ወሰዱብኝ፣ ስልክ የለኝም ነው ያለው። ይህን ምንም ማድረግ አይቻልም፣ እንደ ጥፋት ነው ያልቆጥርበትም። በነገራችን ላይ ግን ደግሞ የሚተማመንባችሁ ሰው ምንም ሌላ ነገር ታረጋላችሁ ብሎ አይገምትም፣ አይገምትም። ግን እኛ ሴቶች ደግሞ አንዳንድ ጊዜ ምን መሰላችሁ፣ ምንወደው ሰው አይደለም እንኳን ይሄን ያህል ጊዜ ርቆን፣ ይሄን ያህል ጊዜ ዘግቶን፣ አንድ ቀን ለራሱ አኩርፎን ከዋለ በጣም ነው የሚጨንቀን፣ በጣም ነው የሚከብደው። ብዙ ነገር ነው እኛ ሴቶች የምናስበው። ወንድ ልጅ ደግሞ ምንም አይመስለውም። ወንድ ልጅ ያኔ ማለት ቀለል ቀለል አድርጎ ነው ወንድ ልጅ ሴት ብታኮርፈው፣ እና እኛ ሴቶች እንጨነቃለን፣ ብዙውን ነገር ነው የምናስበው። በዛን ጊዜ ሄሉ እንግዲህ እሱ ሲያኮርፋት፣ እሱ ያለበትን ነገር አታቅም። ከዛ ግን ሌላ ሕይወት ጀምራ እሱም ከነበረበት ሲወጣ፣ እሷም እዚህ ሕይወት ላይ ሆና ሲያያት፣ ያው ልቤን ሰብረሸዋል ሆነው መጣ። እናቲ ማለት ነው መጣ ያለውን ነገር ሲያስረዳት፣ የሚገርመው ነገር ያ ሁሉ ጊዜ አብረው አሳልፈው በጣም የፍቅር ማለት ግን ይገርማል። ያ ሁሉ ጊዜ አሳልፈው ሄሉ ምናለች እናቲ፣ አንተን ያገባች ሴት የታደለች ናት። እውነት ነው፣ ግን እንደምናየው እውነት በጣም በጣም እየዋሃደች ነው እናቲ ወይ ልክ እንደ ብሩኬ አድጌ ነበር። እኔ በፊትም ወደው መከታተላቸው በጣም በጣም ሄዱም እንደዛው ጎበዝ ናት። ሄልዬም የእውነት ለመናገር በጣም ጎበዝ ናት። አይዲያ ራሱ አይጠፋባትም። እሱም በቃ ከሷ እኩል በቃ በጣም ጎበዝ ነበር ከምነግራችሁ በላይ ማለት ነው። ግን እንዲህ በአጭር ጊዜ ስደት ሄዶ እንደዚህ ተራርቀው ምናምን ያቸዋሉ ብዬ በፍጹም አንድ ቀንም አስቤ አላቅም ነበረ አንድ ቀንም ማለት ነው። ጭራሹን አልም። እሷ ግን እንደምትሄድ አቅ ነበረ። ሁለት ጊዜ ፊል እንዳረገባት ምናምን አውቃለሁኝ። እና እሷ ያው ትሄዳለች የሚል ህልም ነበረ ቤተሰቦች ዋጋም ወንድሟ የሚያወራው ብዙ ጊዜ እንደምትሄድ ነበረ። የእናቴም በፍጹም አላሰብኩትም ነበረ። እና አንዳንድ ጊዜ ያው ሰው ባሰበው ልክ አይኖርም፣ ባሰበው ልክ አይጓዝም። እግዚአብሔር በፈቀደው ሁሉ ነው ሁሉ ነገር የሚሆነው። አሁንም ቢሆን ሄሉዬ አረፈደም የምታፈቅደውን ሰው አገላለጽሽ ደስ በሚል ሁኔታ ነው የገለጸችው እሱም እሷም እና ሀታ እንኳን ቀርቶ ዳጊላ ራሱ ስለ ሄሉ እኔ በቅርብ ነው ማቃት እንዴት ምን አይነት ሴት እንደሆነች። በቃ አብራችሁ በልጣት ፍጠታችሁ እንኳን እንደዚህ አንተ በስብስ አንተ ግም ተባብሎ መለያየት የለም እና በጣም ነው ያከበርኳቸው። በቃ እንደዚህ አይነት ንግግር ደስ ይላል። ምክንያቱም ነገ ተነገወዲያ ህይወት ይቀጥላል። ሁሉ ጊዜም ነገ እሱ ጋር እንኳን የምትመጣውም ሴት ለእሷ ለዛሬዋ ሴት የሰጣት ክብር አይታ ነው የምትመጣው እና እንዳትዬና ሄሉዬ በዚህ አጋጣሚ ብትገናኙ ብትቀራረቡ በጣም ደስ ይለኛል። በጣም እንግዲህ አንድ አመት ሆኗቸዋል። አንድ አመት ውስጥ ግን የማይለወጥ ፍቅር ነው ሁለቱ ያየሁትም። እናቴም አልቅሶ ነው ሀሳቡን የገለጸው፣ ሄሉዬም አልቅሳ ነው ሀሳቧን የገለጸችው። እና ድጋሚ የምትመጣላት ራሱ ደስ የሚላት ይመስለኛል። አንተም ድጋሚ የምታገኛት በጣም ደስ ይለኛል። ብዙዎቻችሁ ደግሞ እንደውም ብዙ ቤተሰቦች ጥሩ ጥሩ ምክር እየሰጣችኋቸው ነው በነገራችን ላይ እውነት የዩቱብ ቤተሰብ ማለት ቀላል ነገር አለ። መጀመሪያ ያዩትን ሰው ከዛ በኋላ ቢመጡ ያኔ እንደ ሬዘርቭ ይዙታል እንጂ እንደ ዋናው አድርገው አይወዱትም። ልክ እናቴ ሲመጣ ጠፋብን ጠፋብን ጠፋብን፣ በጣም የተቀባበሉት በጣም ብዙ ቦታ ነው ያየሁት ይሄን ነገር ራሱ። እንትና ኤፍሬም ቤዜ ትናንትና ዛሬ አሁን ዛሬ ታልቀዋል። ከኤዱጋም ዛሬ ፎቶ አይቻለሁ። እሷም እንደዚሁ ልክ እንደመጣች ምንም ቢሆን የመጀመሪያ የመጀመሪያ ነው ያሉት እና በጣም ነው የምትለዩት በዚህ አጋጣሚ የዩቱብ ቤተሰቦች መባል ያንስባችኋል እውነት ያንሳለ የምሬ ነው አመለካከታቸው በጣም ደስ ይላል በጣም ከምላችሁ በላይ እና አንዳንዶቻችሁ ደግሞ ተሰደብን ምናምን ብላችሁ ከዓላማችሁ ወደ ኋላ እንዳትጓዙ ምንም ስድብ ለስድብ ቦታ አትስጡ በቃ ለስድብ ቦታ የሚባል አለመስጠት ነው ዳጊ አሁን ዛሬ እንዲሆኑ ስላየሁ ዳጊ ነው ዳዊት ብቻ ይቅርታ ዘለ ዛሬ ለስሙ ማለት ነው እንደዚህ ሆኖ እንዲህ ስልኩን መወርወሩ ኦ ማይ ጋድ በጣም ተሰምቶኛል። ለምን ሲባል ምን አገኛለሁ ብለክ ማን ለማናደድ፣ ማን ለማስደሰት ብለ ኮስታር ነው እንጂ አታየውም። እንዲህ ብሩክ ወንድሜን ምንም ሳያጠፋ እኮ ነው የሚረግጡት። ምንም ሳያጠፋ ግን ይህን ይቀብራል። ጀነን ጀነን እያለ ሲመጣ ማለት ነው እንዴት ደስ እንደሚለኝ ያ ሁሉ ሰው ኝኝኝኝኝ ብሎበት ማለት ነው። ምንም ሳያጠፋ እኮ ነው አጥፍቶ እንኳን ቢናገሩት ምንም አይመስለኝም፣ ግን ሳያጠፋ ተናግረውት በቃ በቃሱ፣ የእናቱ ልጅ ቀብረር እያለን የሚመጣው ወንድ ልጅ እንደዛ ሲሆን በጣም ያኮራኛል፣ ደስ ይለኛል። ሶ አንተም እንደነሱ እንድትሆን ነው የምፈልገው። ወንድ ልጅ አያልቅስም። እና ይመቻችሁ። ሄሉና ናቲ ታርቃችሁ ያሳየን ፈጣሪ። መልካሙ ሁሉም መኝላችሁ።